ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ አይረን እጥረት ነው። እንግዲህ የአይረን እጥረት ምን አይነት ሰዎችን ያጠቃል የሚለውን የምን ከዛም ባለፈ እንግዲህ ዋና የምናተኮረው በዛሬ ቪዲዮያችን ላይ እንግዲህ በአይረን የበለጸጉ ምግቦች ምን ምንድን ናቸው የሚለውን እናያለን። ለዛሬም እንግዲህ አስር ምርጥ በአይረን የበለጸጉ ምግቦችን በቅደም ተከተል ወደ እናንተ የማደርስ ይሆናል ማለት ነው። ከዛ በፊት ግን እንግዲህ ሁላችሁም እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ ያስተማር ይቻላል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችን ቆዩ። እሺ ተመልካቾች፣ እንግዲህ አይረን ብዙ ጠቃሚ ተግባራትን የሚያከናውን ማዕድን ሲሆን በዋንነት እንግዲህ እንደ ቀየ ደም ሴሎች አካል በመሆን ኦክሲጅን በመላው ሰውነታችን ተሸክሞ ያደርሳል ወይም ደግሞ ያጓጉዛል። እንግዲህ የአይረን እለታዊ ፍላጎት ለአዋቂዎች ከ8 እስከ 18 ሚሊግራም ነው። ይህ እንግዲህ በአማካኝ ነው። ትንሽ እርጉዝ ለሆኑ ሴቶች እና ለተለያዩ ሰዎች ትንሽ ፍላጎቱ ከፍ የሚል ይሆናል ማለት ነው። እንግዲህ በየቀኑ የምታጡት መጠን ለመተካት በምታደርጉት ጥረት በጣም ዝቅተኛ ከሆነ የአይረን እጥረት ሊከሰት ይችላል ማለት ነው። እንግዲህ የአይረን እጥረት የደም ማነስ ሊያስከትልና ነው እንደ ድካም ያሉ ምልክቶችንም ሊያስከትል ይችላል ማለት ነው። እንግዲህ በአይረን የበለጸጉ ምግቦችን የማይጠቀሙ በተለይም እንግዲህ የወር አበባ የሚያዩና እርጉዝ ሴቶች ከፍተኛ የአይረን እጥረት ይኖርባቸዋል ማለት ነው። ስለዚህ እንግዲህ በአይረን የበለጸጉ ምግቦችን መመገብ አስፈላጊው ጉዳይ ነው ማለት ነው። እናም እንግዲህ አሁን በአይረን የበለጸጉ ምግቦች ምን ምን ናቸው የሚለውን ስናይ እንግዲህ አንደኛው እና የመጀመሪያው እንግዲህ ቀይ ስጋ ነው። እንግዲህ ቀይ ስጋ አጥጋቢ እና ገንቢ ነው። አንድ የተፈጨ የበሬ ስጋ 15 ፐርሰንት ዕለታዊ የአይረን ፍላጎታችንን ይዛል። እንግዲህ በቀላሉ ሊገኙ ከሚችሉ የሄሚ አይረን ምንጮች ውስጥ አንዱ ነው። በተጨማሪም እንግዲህ ቫይታሚን ቢ፣ ሲንክ፣ ሴሊኒየም እና ከፍተኛ ጥራት ያላቸውን ፕሮቲን የበለጸገ ነው ማለት ነው ስጋ። ስለዚህ በዋነኛውና የመጀመሪያው የአይረን ምንጭ እንግዲህ ቀይ ስጋ ነው ማለት ነው። ሁለተኛው ብሮኮሊ ነው። እንግዲህ ብሮኮሊ በሚያስደንቅ ሁኔታ ገንቢ ምግብ ነው። እንግዲህ አንድ ብሮኮሊ ስድስት ፐርሰንት እለታዊ የአይረን ፍላጎትን ያቀርባል። በቫይታሚን ሲ ኬ እና ፎሊት የበለጸገ ነው። በተጨማሪም በካንሰር የመያዝ አደጋን ለመቀነስ የሚረዳ ይሆናል ማለት ነው። ወደ ሶስተኛው ስናልፍ እንግዲህ ሶስተኛው በአይረን የበለጸገ ምግብ ጉበትና ሌሎች የአካል ክፍሎች ማለት ነው ስጋዎች ጋር የተያያዙ ናቸው። እንግዲህ የአካል ክፍሎች ስጋዎች እጅግ በጣም ጠቃሚ ናቸው። ከሚታወቁት አይነቶች ውስጥ እንግዲህ ጉበት፣ ኩላሊት፣ አንጎል እና ልብ ይጠቀሳሉ። እንግዲህ የኦርጋን ስጋ ጥሩ የአይረን ምንጮች ናቸው። በአንድ ምግብ ገበታ የሚቀርብ ጉበት እንግዲህ 36 ፐርሰንት የቀን አይረን ፍጆታን የሚይዝ ይሆናል ማለት ነው። በተለይም እንግዲህ የኦርጋን ስጋዎች ደግሞ እንደ ሴሊኒየም፣ ቫይታሚን ኤ እና ኮሊን ባሉ ሌሎች በርካታ ንጥረ ነገሮች የበለጸጉ ናቸው። ስለዚህም ሌላኛው እነዚህ ዋነኞቹ ናቸው ማለት ነው። ወደታኛው እና ወደ አራተኛው የአይረን ምንጮች ምግቦች ስናልፍ እንግዲህ ጥራጥሬዎች ናቸው። እንግዲህ ጥራጥሬዎች በተለያዩ ንጥረ ነገሮች የበለጸጉ ናቸው። በጣም ከተለመዱ የጥራጥሬ አይነቶች እንግዲህ ባቄላ፣ ምስር፣ ሽምብራ፣ አተር እና አኩሪ አተር ዋነኞቹ ናቸው። እነዚህም በጣም ኃይለኛ የአይረን ምንጭ ናቸው ማለት ነው። እንግዲህ አንድ ኩባያ ወይም ደግሞ ሁለት መቶ ግራም የበሰለ ምስር ወደ 37 ፐርሰንት እለታዊ የአይረን ፍላጎታችንን የሚያቀርብ ይሆናል ወይም ደግሞ የሚሰጥ ይሆናል ማለት ነው። እንግዲህ ጥራጥሬዎች በፎሌት ማግኒዥየም፣ ፖታሲየም እና በፋይበር የበለጸጉ ሲሆን ክብደትንም ለመቀነስ ይረዳሉ ማለት ነው። ሌላኛውና አምስተኛው እንግዲህ የዱባ ፍሬ ነው። እንግዲህ የዱባ ዘሮች ጣፋጭና በቀላሉ ከቦታ ቦታ የሚዘዋወሩት እንደ መክሰስ ነው። እንግዲህ አንድ አውንስ የዱባ ፍሬ 14 ፐርሰንት ዕለታዊ የአይረን ፍላጎትን ይሰጣል። በተጨማሪም እንግዲህ ብዙ ሌሎች ጠቃሚ የንጥረ ነገሮች በተለይም ማግኒዚየም ምርጥ መገኛ ወይም ደግሞ ምንጭ ነው ማለት ነው። ሌላውኛው እና ስድስተኛው እንግዲህ ተርኪ ነው። የተርኪ ምግቦች እንግዲህ የተርጊ ስጋ ጤናማ እና ጣፋጭ ምግብ ነው። በተጨማሪም በተለይም ጥቁር የተርኪ ስጋ ጥሩ የአይረን ምንጭ ነው። እንግዲህ ተርኪ 13 ፐርሰንት ዕለታዊ የአይረን ፍላጎታችንን የምትሰጥ ይሆናል እንግዲህ በተጨማሪም የበርካታ ቪታሚኖች ና ሚኒራሎች ምንጭ ናቸው በውስጡ ያለው ከፍተኛ የፕሮቲን ይዘት እንግዲህ የጥጋብ ስሜት እንዲሰማ የሚያደርግ ይሆናል በተጨማሪም ሜታቦሊዝምን ይጨምራል ወይም ደግሞ ያፋጥናል የጡንቻዎች ጉዳትንም የሚከላከል ይሆናል ማለት ነው እንግዲህ የዶሮ ስጋ እና ሌሎች የተርኪ ስጋዎች እንግዲህ በጣም ወሳኝ ናቸው ማለት ነው ሰባተኛው እንግዲህ የአይረን ምንጭ ስፒናች ነው። እንግዲህ ስፒናች ከበርካታ ቪታሚኖችና ሚኖራሎች ጋር አንድ ላይ 15 ፐርሰንት ዕለታዊ የአይረን ፍላጎታችንን ያቀርባል። በውስጡም እንግዲህ ጠቃሚ አንቲ ኦክሲደንትን ይዟል ማለት ነው። ሌላኛው እንግዲህ የአይረን ምንጭ ጥቁር ቸኮሌት ነው። እንግዲህ ጥቁር ቸኮሌት በሚያስደንቅ ሁኔታ ጣፋጭና ገንቢ ነው። አንድ ትንሽ ጥቁር ቸኮሌት 19 ፐርሰንት ዕለታዊ የአይረን ፍላጎታችንን ከብዙ ሚነራሎችና ለአንጀት ጤንነት የሚጠቅመው ፕሪባዮቲክ ፋይበር ጋር የያዘ ነው ማለት። እንግዲህ የመጨረሻው የአይረን ከበለጸጉ ምግቦች መካከል የመጨረሻው አሳ ነው። እንግዲህ አሳ ኦሜጋ ስሪ ፋቲ አሲድን ቫይታሚኖች፣ እና ሚነራሎችን ጨምሮ ሌሎች በርካታ ጠቃሚ ነገሮችን በብዛት ይዟል። ስለዚህ ሌላኛው የአይረን እጥረትን ከመቀነስ አንጻር መመገብ ያለባቸው ምግብ አሳ ነው ማለት ነው። እንግዲህ ዋነኞቹ ምግቦች ከላይ የነገርኳችሁን የሚመስሉ ይሆናሉ። እንግዲህ አይረን ሰውነታችን ውስጥ በራሱ መመረት ስለማይችል በመደበኝነት መውሰድ ያለበት ጠቃሚ ማዕድን ወይም ደግሞ የንጥረ ነገር ወይም ሚነራል ነው ማለት ነው። ሆኖም እንግዲህ አንዳንድ ሰዎች ቀይ ስጋንና ሌሎች አይረን የበለጸጉ ምግቦችን አወሳሰዱን መገደብ እንዳለባቸው ሊባል ይገባል። ይህንን ስታደረጉ እንግዲህ ሐኪም ማማከር ይኖርባችኋል ማለት ነው። ይሁን እንጂ ብዙ ሰዎች እንግዲህ ከምግብ የሚያገኙትን መጠን በቀላሉ መቆጣጠር ይችላሉ። እንግዲህ ስጋን ወይም ደግሞ አሳን የማይበሉ ከሆነ ከእጽዋት የሚገኙ የአይረን ምንጮችን፣ የቫይታሚን ሲ ምንጭን በማካተት በምትመገቡት ጊዜ የአይረን መመጠጥን ከፍ ማድረግ እንደሚቻል ማስተዋል ይኖርባችኋል ማለት ነው። እንግዲህ ከጤናችሁ አንጻር ስጋ ያሉ ምግቦች የምትከለከሉ ከሆነ ወደ አትክልት ወይም ደግሞ ወደ ጥራጥሬዎች ማመዘን የምትችሉ ይሆናል ማለት ነው። እንግዲህ ወደ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እናገኛችሁበት። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ የማስቀመጥ የምትችሉ ይሆናል ማለት ነው እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ ፈጣሪ አክብርልኝ በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል እስከዚያው በያላችሁበት ፈጣሪ ሰላሙ ይዘላችሁ ደህና ሁኑ ቻው